ፍራንክ ላረጋት ነው። አጎቴ ነው። ደህና ነሽ? ግን ጠፍተሻል። ግን በጣም ደህና ናት። ኧረ አዲስ ነገር ሞልቷል። ጀምርልኛ* ወደ ሀገር ልገባ ነው ነገ ምን ታያለሽ? አስ የምሽን ተጣላን ዛሬ ነገ ወደ ኢትዮጵያ። ለዛ እኮ ነው ሰሞኑን የጠፋውት።

ማለት ታውቂያለሽ እነሱን እኮ በሰከንዲ የሚያረጋቸውን አታቂም። አስር ዓመት ኖሪ እነሱ ጋር ቢብቲ ሺ ዓመትም ኖሪ እነሱ እንደ ስስት ናቸው። ታውቂ አረ ቻልኩ ቻልኩ፣ ማርያምን አልቻልኳትም ሴትዮዋን። ከአሁን በኋላስ ትዕግስቴም አልቋል። ትናንትና በቃ በጣም ተጣላን። እንትን የሚመጣበት ይሄ ዶሮ እኛ ቤት የሚመጣው ሁለት ሁለት ተቆርጦ ነው። ሙሉ ለሙሉ አይመጣም። አንዱ ማለት ነው። ከዛ ያንን ፌስታል አጥበሻ ኑሪ አለች። ተመልከሽ እኔ ታገስኩ ታገስኩ እስከዛሬ፣ ካሁን በኋላ በጋኝ። አስበሸዋል ደግሞ ጭምር ርቅ ያለ እኮ ነው። እስተ ዛሬ ቻልኩ ቻልኩ፣ እስካሁን በኋላ በቃ ምንም ልታገስም አልቻልኩም። አቅቡሳ ላይ ስኳሩን ጨምሯል። ዛልቻልኳት አልቻልኳትም። ምን ሴትዮዋ ነው? በራሴ ነው ደግሞ ትኬትም የቆረጡልኝ፣ በራሴ ነው ትኬትም የቆረጡ። እንዴ ይችን አሁን እንግዲህ እኮ ስንት ወር መሰለሽ ይቀረኝ? ሁለት ወር ነው የቀረኝ። እና እንግዲህ አገር ሰላም አይደለም ዞሮ እዛው ውህዶ እንደሆነ መሆን ነው። አዎን፣ እናቴ የድሃ አምላክ የስደተኞች እናት እሷ ታውቃለች ስለ ሁሉም ነገር። እና ለዛ ነshስማ ሽሳ ፀጣል

እንግዲህ ኢትዮጵያ ትገባ ታይኛለሽ፣ እዛኔ ታምኔለሽ። አንደኛ ሀገር ሰላም አይደለም። ሁለተኛ ደግሞ እቺ ሶስት ወር ምሰራት እዛ እጄ ትጠቅመኛለች ምናምን ብዬ ነበር። ግን በቃ አልሆነም። ሁሉም እሱ የፈቀደው ነው የሚሆነው። ታውቂያለሽ እኛ ባልነው አይደለም። ያው ዋይፋይ ምናምን ገዝቼ ዋይፋይ እገዛለሁ፣ በቃ እዚህ ገዝቼ ሁሉንም አሟልቼ እገባለሁ ብዬ ነበር። ያው ድንገት ሆነ፣ በቃ እዛ እገዛለሁ፣ ውድ ቢሆንም እገዛለሁ። ምን ገዛሁኝ? ባለፈው እኮ ስልክ ብቻ ነው የገዛሁት ብዬሽ ያለው ግን። ያው ቀጣይ ብዙ ወራት ስላለ እገዛለው ብዬ ነበረ ግን አልሆነም። ምንም አልሆነም የኔ ወድ። ታገዝኩ ታገዝኩ ሁለት ዓመት ሙሉ አንጀቴ ሾቀኩ። ኧረ በጣም ከባድ እኮ ነው የኔ ወድ። ግን ታዲያ መቼስ መሄጃ የለን የት እንግባ? ያው ነው እንግዲህ ዙረን ዙረን መግቢያችን የት እንገባ ብለሽ ነው? የት እንግባ እንግዲህ የተወለድንበት ያው ስለሆነ ፈጣሪ ሰላም ውስጥ ይመጣ መጸለይ ነው። ወይ ጉድ ፕራንክ ብርሃን ካለው ብሎች ነው እህቴ። ትርጉም ሰላም ባይልኝ፣ አሚን አሜን አሜን፣ የኔ አሚን አሜን።

ልጄ የመጣው ሻንጣ ነው። የለኝም። አዎ ይሰማኛል። ልጄ የመጣው ሻንጣ ነው አልኩሽ። የለም። ይሰማኛል። ልጄ የመጣው ሻንጣ ነው አልኩሽ። የለኝም ሻንጣ ያው እንግዲህ የተወሰነ ባለፈው የገዛኋቸውን ይይዝልኛል። ባለፈው የገዛኋቸውን ይይዝልኛል አልኩሽ? ወይ አይሰማሽም? ከሰካችሁ ደንግጣለች። እስኪ ያጎቴ ልጅ ናት።